የራሳቸው ዶክተር አላቸው፣ ሳሎን አላቸው፣ ሻወር ይወስዳሉ፣ ግቢ ውስጥ ወጥተው እንዲዝናኑ ይደረጋሉ። ፓስፖርት አላቸው፣ ይሳፈራሉ ሲፈልጉም ማለት ነው እና ብቻ ብዙ ነገር አለ። ልጅቱ ከአሁን በፊት አረብ ሀገር ሰርታ ነበረ። የሰራችበትን ብሯን ቤተሰብ ስላባከነባት ነው ድጋሚ ወደ አረብ ሀገር መጥታ የነበረው ማለት ነው። ሁለት ዓመት ስትሰራ ብር ልካላቸው አታውቅም ለቤተሰብ ገብቷቸዋል። እናሷም ከሀገሯ ገብታ የመኖር ጉጉት ስለነበራት ምንም ቦታ ቤት ማልገዛችን ብሯን ነበር ስታስቀምጥ የነበረችው። ሁለት ዓመት ከምናምን የለፋችበት ብሯ ግን አሁን ለሕክምና ሊወጣ ነው። ዶክተሮች በመጨረሻ ምን እንዳሏት ልንገራችሁ። በነገራችን ላይ ከቢሮ ሲያመጧችሁ ይሄ ስራ አለባችሁ ብሎ ያልነገሯችሁን ስራ የመስራት ግዴታ የለባችሁም። ለምሳሌ ይሄን ስራ ከቢሮ ስመጣ ሁለት ልጆች ብቻ እንዳሏት እንጂ እንደዚህ ያለ ስራ እንደምሰራ አልነገረችኝም ነበረ። ከተወሰኑ አመታቶች በኋላ ግን ልጅቷ ይዛቸው መጣች ማለት ነው። እና የተወሰነ ጊዜ ሰረው ከሰረው በኋላ አንድ ስሬን ያጓትትብኛል፣ ሁለት ደግሞ በጤና ላይም ደግሞ ጉዳት እንደሚያደርስብኝ ስላወቅኩ አልሰራም አልኩ ማለት ነው። የተወሰነ ጊዜ ተጨቃጨቁ፣ ለምን አሰሪም ብለው እኔ አውቄ። ከዚያ ክፍል ስገባ አስል ነበር ሀሳሴ ያለብኝ እያልኩ ማለት ነው። ወላ ግን ሀሳሴ ያንድሮብኝ ሳይሆን አውቄ ነበር። ለምን ይመስላችኋል? አሰላሙ አሌይኩም ረህመቱላሂ ወበረካቱ። ክርስቲያኑ ወገኖች ሰላም ብያለው። እንዴት ናችሁ? እኔ ያለው አልሐምዱሊላ መይምቸ ቃሪት ነኝ። ዛሬ በአዲስ ዶ መጥቻለው። አብራችሁ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ ልክ እንደኔ አረብ ቤት ውስጥ ለምሰሩቶች እባካችሁን፣ የምንሰራቸውን ስራዎች ጥንቃቄ አድርገን እንስራ። ዛሬ ላይ ገንዘብ ማግኘታችን ብቻ ማየት የለብንም። ዛሬ እያገኘነው ያለው ገንዘብ ነገ ጤናችን ሊገዛልን ስለማይችል ጥንቃቄ እናድርግ። ገንዘብ ላይ ብቻ ትኩረት ማድረግ የለብንም ማለት ነው። ቀደም ሲል አንድ ቪዲዮ አሳይቻችሁ ነበረ። እንግዲህ ባረቦች ቤት አይታችሁ ከሆነ አብዛኛው ባረ ቤት ማለት ነው ድመቶችን ይንከባከባሉ። አንዳንዶች እንዲሁም ድመቶችን እያሳደጉ እያረቡ የሚሸጡ አረቦች አሉ። በነገራችን ላይ አረቡ ሀገር ላይ፣ እኔ ሌሎችን ሀገር አላውቅም፣ ድመትና ውሻ በውድ ነው የሚሸጠው፣ በጣም በውድ ነው ማለት ነው። ድመቶች ራሱ የሚሸጡት እና የሆነ ወፍ አለ ድመት ምናምን በውድ ነው የሚሸጡት፣ እና አረቦቹ ይወዷቸዋል። እና እነሱ ካመጧቸው በኋላ ብዙዎቹ እነሱ አይንከባከባቸውም ለሰራተኛ ዳ ነው የሚሰጧቸው። እንዳልኳቸው አንዳንድ ቤት እንዲሁም ስራ ብሎ ሌላ ስራ የላቸውም ሰራተኞች ድመቶችን ብቻ ለመንከባከብ ከቢሮ የሚመጡ አሉ ማለት ነው። ገባቸው እና አይታችሁ ከሆነ ደርሶባችሁ ከሆነ የደረሰበት ያውቀዋል። ያልደረሰበት ግን ቀላል ነገር ሊመስለው እና ወረኛ ሁሉ ብሎ የሚያልፍ ሊኖር ይችላል ማለት ነው። በጣም ከባድ ነው። በጣም ነው የሚሸተው እንትናቸው ማለት ነው። ሲጠራቀም ምናምን በጣም ይሸታል እና ያ የሚሸት ነገር ደግሞ ለጤናችን ጥሩ አይደለም። ስለዚህ ጥንቃቄ አድርገን እንስራ። በተለይ ድመት የምትንከባከቡ ቶች ማለት ነው። ድመትን ብቻ ሳይሆን የህጻናትም ሆነ የትልቅ ሰው ፓምፐርስ የምትቀይሩ ቶች ጥንቃቄ አድርጉ። እውነቴ ነው የምላችሁ፣ ነገ ዋጋ ያስከፍልን። ያልገባችሁ እንዳልኳችሁ፣ ዛሬ ላይ የምናገኘው ብር ነገ ጤናችን ሊተካልን፣ ነገ ጤናችን ሊገዛልን አይችልም እና እባካችሁ ከቻለ ስራ መቀየር፣ ካልሆነ ደግሞ ስንሰራ በጥንቃቄ መሆን አለበት ማለት ነው። አንዲት እህቴ ምን እንደደረሰባት ልንገራችሁ። ቀደም ሲል እንዳልኳችሁ ካሁን በፊት አረብ ሀገር ሰርታለች። ግን የሰራችበት ብሯን ቤተሰቦቿ አጠፉባትና ድጋሜ ወደ አረብ ሀገር ትመለሳለች። የሚገርማችሁ ቤተሰቦቿ ጋር ተቀያይማለች። ለምን ብሯን ስላጠፉባት ማለት ነው። ሁለት ዓመት መታስሰራ ሰራ። ለበዓል ብላ እንኳን ልካላቸው አታውቅም። የሰው ሀገር መሮኛል፣ የሰው ቤት መሮኛል ጥሩ ብር ይዤ ከሀገሬ ገብቼ መኖር ነው የምፈልገው። ከአሁን በኋላ ቦታ ገዝቼ እንኳን ቤት ሰርቼ ምናምን አለልም ተከራይቼ መኖር ፈልጋለሁ፣ ግን ጥሩ ወረት ይዤ መግባ ነው የምፈልገው ነበር ምትለኝ ማለት ነው። እና ይቺ ልጅ መጥታ የደረሳት ስራ ምንድን ነበረ? ድመቶች አሉ ማለት ነው። ድመቶች ብቻ አይደሉም በእርግጥ ሙሉ የቤት ስራ ትሰራለች፣ ግን ድመቶችም አሉ። ድመቶቹ ደግሞ የልዩ ስለሆኑ በየወር ሁለት መቶ ድርሃም ይሰጣት ነበር። ገብቷችኋል። እሷ ተስፋ ያደረገችው ምንድነው ከደሞ ከደሞዟ በላይ የምታገኛትን ያችን ሁለት መቶ ድርሃም ነበር። ገብቷችኋል። ልጁ ይወልዳሉ፣ ድመቶቹ ይራባሉ፣ ለጓደኞቹ ይሰጣል። ምን ይላል? አይሸጥም። በእርግጥ የሚሸጡ አይደሉም የቤት ውስጥ ናቸውና አንዳንድዴ ምን አለ ለመሰላችሁ ስራ ሲበዛብኝ ምናምን ነገር ለሁለት ቀን ለሶስት ቀን ሳላጸዳው እቆያለሁ አለች። በዚያን ሰዓት በጣም ይሸታላለች ማለት ነው። ያኔ የሸተተውን ደግሞ ሳጸዳ ላይ እየመጣፍን ያደርገኝ ነበራለች ገብቷቸዋል። በነገራችን ላይ ሽተው ብቻ ሳይሆን አይታችሁት ከሆነ ጸጉራቸው በጣም ነው የሚወላው። የአረባ ሀገር ድመቶች ደግሞ ጸጉራሞች ናቸው እና ጸጉራቸው በቀላሉ ነው የሚነጨው ገብቷቸዋል። በተለይ ቶሎ ወስዶ ሳሎን የማሰሯቸው የማስቆርጧቸው ከሆነ ቶሎ ነው የሚያደርገው። ጸጉሯቸው በጣም ይወላል። እና ብቻ በጥቅሉ ለሁለት አመት ከምናምን ያንን ስራ ሰራችሁ ይችልሽ ገብቷቸ ልያየቻ የነበረው ምንድን ነው ገንዘብ አልነበር ማለት ነው። ግን በየጊዜው እየገባ ሲጠራቀም የነበረው ጸጉሩ ሽተው። አሁን ላይ ግን ሌላ ነገር ተቀይሮባት ተሎ ገብተሽ ወደ ሀገርሽ ኦፕሬሽን ሆነሽ መሰራት አለብሽ ተብላ ወላሂ ይችልሽ ማለት ነው። የጠለቀመቻትን ብር አሳድሳ ሳሰራ የተወሰኑ ሶስት ነው አራት ወር ብቻ እንደሰራች በቃ ሂጅ፣ ሄደሽ መታከም አለብሽ ስትባል ከዚሁነች ደግሞ ይህን ነገር አናስደረገሽም ሲሏት ያላት አማራጭ ችልሽ ገብታ ከሀገሯ መታከም ስለሆነ ሁለት ዓመት ሙሉ የጠረቀመቻትን ብር ይዛ ህክምና ልታደርግ ወደ ሀገሯ ሄዳለች ማለት ነው። እና ቀለል አድርገን ማየት የለብንም። እንዲሁም ከቢሮ ሲያመጧችሁ አንዳንድ አረቦች ሳይታችሁ ከሆነ ለጽዳት ነው የምፈልጋት፣ ለምግብ ነው የምፈልጋት፣ ህፃን እንድትንከባከበሌ ነው የምፈልጋት ብሎ ያመጣሉ ከቢሮ ሲያመጧችሁ ይሄን ስራ ትሰራለች ብለው ግዴታ ያልሆነባችሁን ስራ ከመጣችሁ በኋላ ስሩ ሲሏችሁ እሺ አትበሏቸው፣ አንገራግሯቸው። እውነት ሄደው ምላችሁ። ለምሳሌ በጽዳት መታችሁ ከሆነ ምግብ ስሩ ሲሏችሁ እናንተ የምግብ ሙያውን ለመማር ፍላጎት ካላችሁ እሺ ስሩ፣ ችግር የለውም ሙያው ስለማይጎዳችሁ። ግን እንደ ግዴታ አድርገው ሊጭኑባችሁ ሲሉ እምቢ ብሏቸው፣ አታስለምዱ ከመጀመሪያው ማለት ነው። እንዲሁም የምግብ ሰራተኛ ሆናችሁ ጽዳት ስሩ ሲሏችሁ እምቢ በሏቸው ማለት ነው። እኔም እንደደረሰ ይልንገራችሁ እንዳልኳችሁ፣ ከዚህ ቤት ስመጣ ድመት አልነበረም። ሴት ወይ ስታመጣኝ ሁለት ልጆች አሉ ብላን ያመጣች ሁለት ትልልቅ ሴቶች አሉ ብላን ያስታወቀችኝ። ገባችሁ። ከመጣሁ ከስንት አመት በኋላ ነው ትንሽዋ ልጅ ድመት ይዛ መጣች። ስታመጣት ያመጣቻት ትንሽ ዬ ትዬ ድመት ነበረች፣ ትንሽዬ ማለት ነው። እና እሷ ብዙም አታቆሽሽም ብዙም እንትናትል ምንም አልታወቀኝም ነበርና እሷን እያጸደውላት ነበር። ገባችሁ። ከዚያ እሷ አደገችና እንትን አማራት ወንድ አማራት እና መጣላት ወንድ ማለት ነው። ከዛ አረገዘች። ስታረግዝ መውለድ ጀመረች። ስትወልድ የበለጠ ቤቱ እየቆሸሸ ሄደ። ካሳደገች በኋላ ለጓደኞቿ ድመቶቹን ትሰጣለች። እና ድመቶቹ ሲበዙ ሀታ አሁን አጥድታችሁት እንኳ ስትገቡ ድጋሚ ይሸታል ማለት ነው። በዛ ላይ ደግሞ ጸጉራቸው እየበዛ መጣ። ገባቸው። እየበዛ ሲመጣ ቤታቸውም ደግሞ በዛ ክፍሏ ውስጥ ስለሆነ ያሉት ለእያንዳንዳቸው ክፍል አላቸውእና። እና የእነዚያን ሁሉ ስቀይር አንድ ስሬን ያጓዝትብኛል ሁለት ጸጉራቸው እየተነጨ ነው እ ሶስት እየሸተተኝ ነው ከዚያ ይህን ስራ ማቆም አለብኝ ምክንያቱም ከቢሮ ሳመጣት ስታመጣኝ ተሰሪ ያለች ብላ አላመጣችኝም አልኩና ለራስ ያሳመንኩት ከዚያ ክፍል ስገባ ውቂ ማሳል ጀመርኩ ምንድን ነው ሲሉኝ የድመቶች ሸቶኝ ሀሳስያ እላቸዋለሁ ገባችሁ በአንድ የማቆም ስላልፈለግኩ ከእነሱ ጋር መጣላት ስላልፈለግኩ ማለት ነው ከዚያ ያንን ስራ ቀስ በቀስ ቀስ በቀስ አቆምኩት ልጅቷ ተናገረች ከስራ ስመጣኩ ክፍል እየተጸዳ አደለም አለች። እናቲቷ ጠየቀች። አዎ እኔ አላጸዳም፣ ምክንያቱም እያመመኝ ስለሆነ እያሳለኝ ስለሆነ። ከዚያ ክፍል ገብቼ የድመቶችን አላጸዳም። እንዳጸዳላ ከፈለገች እንደ በፊቱ ድመቶችን ታውጣ አልኳት። ከዚያ በኋላ አይ ቢሆንም የድመቶችን ትተሽ ክፍሉን ናእ አለች። የድመቶችን ትቼ ደግሞ ክፍሉን ብቻ ማጽዳት አልችልም። ለምን ብትሉ እንዳለ ለቆሻሻ የሚሆናቸው የሚጠራቀሙ ወጥቶ ነው ቤቱ የሚያቆሽሽብ ጸጉራቸው እንዳለ አልገው ላይ ቁምሳጥን ውስጥ ነው የሚያርፈው ማጽዳት ካልቀረብ ከተነካከው ዙሮ ጸጉሩም ሆነ ቆሻሻው እንደሚነካኝ ስላወኩ አልሰራም አልኳት። ይህን ስራ ካቆምኩ ሁለት አመት ሆኖኛል። ድመቶቹ እስከ አሁን ድረስ አሉ። እኔ ማጽዳቱን ስቶ የበለጠ ልጅቷ ስለማታጸዳላቸው በጣም ይሸታል ገባቸው እና አገር የልጆች ግዴታ ቶሎ ጉዳት ካላደረሰብን አትበሉ፣ ውስጥ ለውስጥ እየጎዳን ስለሚሄድ ጥንቃቄ እናድርግ ማለት ነው። ሀታ ክሎሮክስ ምናምን ስትጠቀሙ ጥንቃቄ አድርጉ። አንዲት ልጅ በጣም ታመመች እና ለምርመራ ሄደች እና ራጅ ተነስታ ቪዲዮ ሲሰጣት በጣም ነው የምታሳዝነው። ወላይ ይሄ ነገር ብዙዎቻችን ቀለል አድርገን ነው የምንለው። ልክ ልብስ ላይ ሲያርፍ የሆነ ነጭ ነጭ ኖ ብስክስክ የሚያደርገው የለም ሰውነቷ ላይ እንደዚያ ነበር ያደረጋት እና ተጠንቀቁ።